ሰላም ደህና ይስጥልን አረማዊ ተመልካቾቻችን ሚያዚያ 3 2017 ዓ ምት ለተ መረጃዎችና ዘገባዎችን መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያቸውን ቆየሁ በለጠ ካሳነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የህዝባቸውን አጫጭር መረጃዎች የምትሰሙ ይሆናል። መረጃዎችን እየተከታተላችሁ እንደተለመደው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ትችላላችሁ እንዲሁም ደግሞ በተለመዱ ማህበራዊ ሚዲያ የመልእክት መላላኪያ ዘዴዎች ሜሴንጀር፣ ዋትሳፕ፣ ቴሌግራም እና ትዊተር ላይ ልትልኩ ልት ችላላችሁ ይህን እያደርጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካታ ጥቆማዎችን ሀሳብ አስተያየቶችን ልካችሁልኛል። እንግዲህ በዚህ ሰዓት በርካታ መረጃዎችን ነው እየያዝኩት። በትግራይ እና በኤርትራ ድንበር አካባቢ ተገናኝተው ከነበሩ አክቲቪስቶች መካከል አንዱ ተይዞ ታስረዋል ተብሏል። ከዚህ ጋር በተያያዘ በርካታ መረጃዎች አሉ። ወደ ትግራይ የሚወስደው መረጃ ነው። በአማራ ክልል የተለያዩ አካባቢ ያሉ የግንባር መረጃዎች እንደተለመደው ወደ እናንተ የማደርስ ይሆናል። የሐኪሞች የአደባባይ የደመ ጥቅማ ጥቅምና የደመወዝ ጥያቄ ለሶስተኛ ቀን ቀጥሏል። ይሄ በብልጽግና ከፍተኛ ድንጋጤ ፈጥሯል። የከተማ አምጽ ሊቀሰቀስ ይችላል የሚል ግምገማ ነው ያላቸው በአዲስ አበባ። ከዚህ ጋር በተያያዘም እንደዚሁ ዝርዝር መረጃዎች አሉኝ እየተከታተላቸው አብራቸው እንድትቆዩ ነው የምጋብዘው። ወደ መረጃዎቹ ከመሄደ በፊት ማህበራዊ ሚዲያና የአማራ የፖለቲካ ትግል ከየት ወደ የት በሚለው ጉዳይ ላይ እናንተ ማሳብ አስተያየቶቻችሁ እንድትሰጡና አሁን ያለውን አጠቃላይ ሁኔታ በተመለከተ አጭር አስተያየት ማቅረብ እፈልጋለሁ። እንግዲህ የአማራ የፖለቲካ ትግል ከ2010 ከለውጡ በፊት በድህረ ለውጡና አሁን ደግሞ የህሉና ትግል እየተባለው የትጥቅ ትግል ከተጀመረ በኋላ ማህበራዊ ሚዲያው ያለው አጠቃላይ አዎንታዊ ሚናም ሆነ አሉታዊ ሚናም ምንድን ነው የሚለውን ብዙ ሰዎች እንዲገመግሙትና እንግዲህ በዚህ ምናልባት ይህን ሚዲያ የሚሰሙና የሚከታተሉ ሰዎች ያላቸው እያንዳንዱ የማህበራዊ ሚዲያ መረጃዎቻቸው፣ ሀሳቦቻቸው፣ አሉታዊና አዎንታዊ ደግሞ ለትግሉ ያላቸውን አስተዋጽኦ እንዲገመግሙ ማድረግ እንዲገመግሙ፣ እንዲጠይቁ ማድረግ ተገቢ ነው የሚሆነው። እንግዲህ ብዙዎቹ በተለያየ መንገድ የፖለቲካ ትግሉን በማህበራዊ ሚዲያ ለመምራት እንዲሁም ደግሞ አጠቃላይ የድርጅቶችንም የህሉና ትግል ታጋዮችንም አጠቃላይ ውሳኔዎችንም በማህበራዊ ሚዲያ ለመምራት በማህበራዊ ሚዲያ ተጽዕኖ ለማድረግ የሚደረጉ እንቅስቃሴዎች ምን ጥቅም አስገኙ የሚለው ጉዳይ በደንብ መታየት እና መነሳት ያለበት ነው። በቅድመ ለውጥ ወይም እንግዲህ ከለውጡ በፊት በነበረው ማህበራዊ ሚዲያ ጉዳይ ላይ ወጥ የነበረ የአማራን ሕዝብ ችግሮች ሙሉ በሙሉ የሚጋራ እና ወጥ የሆነ ማህበራዊ ሚዲያ መረጃዎችን ማጋለጥ፣ በወቅቱ እንግዲህ ሚዲያም አልነበረም፣ አማራጭ ሚዲያ ከዚ አንጻር ውጤት አምጥቷል። በተለይ በለውጡ አካባቢ የነበሩ ሁኔታዎችን በማጋለጥ በኩል ማህበራዊ ሚዲያው ቀላል ሚና አልነበረውም። በወቅቱ የነበረው የሚዲያ የመረጃ ፍሰትም ተመሳሳይ ወጥነት ያለው እና ሁሉም ሁሉም የሚጋራው ሀሳብ ነበር። በድህረ ለውጡ የመጡ የተለያዩ የጥቅም ተለያዩ አሰላለፎችን ተከትሎ ደግሞ የተከሰተ ቀውስና ለአሁንም ትግል ድረስ ጭምር ጣጣውን ጥሎ የሄደ ቀውስ የተፈጠረው አሁን በህልውና ትግሉ ላይ ያለው ሁኔታ አጠቃላይ በማህበራዊ ሚዲያው ምንድን ነው እየሆነ ያለው የሚለው ጉዳይ በደንብ መታየት መገምገም ያለበት ነው። በዋናነት በቲክቶክ፣ በፌስቡክ፣ በተለያዩ ማህበራዊ ሚዲያዎች ዩቲዩብን ጨምሮ በሚተላለፉ መረጃዎች ላይ ይሄ ትግል ምን አሉታዊ ነገሮችን አገኘ ምን አዎንታዊ ነገሮችንስ እንደዚሁ ገጠሙት የሚለው ነገር በደንብ መታየት ያለበት ጉዳይ ነው። ሁላችሁም በዚህ ጉዳይ ላይ ምናልባት ደቂቃ ከዛ ማነስ ሲል ሴኮንዶችን ወስዳችሁ ልትገመግሙ ትችላላችሁ። በየፊናው ያለውን ማህበራዊ ሚዲያው ላይ እንግዲህ በርካታ ሰዎች ናቸው ያሉት። አንዳንዶቹ ከልብ ትግሉን የደገፉ ሆኖም ግን መልእክቶቻቸው የሚያሳርፉትን አሉታዊና አዎንታዊ ተጽዕኖ ከመገምገም አንጻር በዚህ በኩል የሚፈልጉትን ሀሳብ ከመናገር ባሻገር ጉዳዮችን የማይገመገሙ ግን እውነተኛ የሆኑ ሌሎች፣ ደግሞ አላማና ግብ ይዘው የተለያዩ አላማዎችን እንግዲህ ይዘው የሚሰማሩ አሉ። ከዚህ አንጻር ማህበራዊ ሚዲያ ላይ ያለው የሚዲያ ፍሰት ምን ተጽዕኖ እያመጣ ነው የሚለውን በደንብ ብዙ ሰው ሊያነሳው የሚገባ ጉዳይ ነው። ይሄ ተደጋጋሚ አስተያየቶች የቀረቡበት ግን አሁንም ያልተስተካከለ ጉዳይ ነው። በምን ደረጃ ነው ኃላፊነትና ስሜት ተሞልቶት መርክቶችን መረጃዎችን እያስተላለፈ የሚገኘው የሚጻፉ ጽሁፎች የሚፈጥሯቸው ትርክቶች እንዲሁም ደግሞ ለጥላት መግቢያ እና እንዲሁ ለእነሱ በቀላሉ የሚሰበስቧቸው መረጃዎች ናቸው እየተላለፉ የሚገኙት። ይሄ ለምን ማንን ለመጥቀም ነው የሚለው የሞራል ጉዳይን ጭምር ሊያስነሳ የሚገባ ጉዳይ ስለሆነ በዚህ ጉዳይ ይህን አስተያየት ለመስጠት ነው። እንግዲህ የፋኖ መሪዎች ተቋም ለመመስረት እያደረጉት ባለው እንቅስቃሴ ውስጥ ማህበራዊ ሚዲያው በቀኝም በግራም እየፈጠረ ያለው ውዥንበር በቀላሉ የሚታይም አይደለም። ስለዚህ ከዚህ በኋላ በዚህ መንገድ ከቀጠለ ትግልስ ውጤት ያመጣል ወይ የሚለው አብሮ መነሳት ያለበት ጉዳይ ነው። እናንተም በዚህ በኩል ያላችሁን አስተያየቶች እና ሐሳቦች ብታጋሩ መልሼ የሚመለከታቸው ነው ወደ እናንተ የማደርሳቸው ይሆናሉ። ወደ ችሎት መረጃዎቻችን እናልፋለን። ከዚህ ቀጥሎ ወደ ችሎት መረጃዎች ሲሄድ ትናንትና ሚያዝያ 29 2017 ዓ.ም በአዲስ አበባ ልደታ ከፍተኛ ፍርድ ቤት የነበረውን የችሎት ውሎ በተመለከተ አምስት መዝገቦች ቀርበዋል። ብዙዎች እንግዲህ በዚህ የመረጃ ጊዜ የሚሸፈኑት በአመዛኙ የህሊናና የፖለቲካ እስረኞች የሆኑን መዝገቦች ነው። በዚህ አምስት መዝገቦች ቀርበዋል። ከነዚህ መካከል በነ ዶክተር ወንዶ ሰናሰፋ መዝገብ ሀያ ሶስት ተከሳሾች ያሉበት በእነሱ ላይ ምስክር ለማሰማት ፍርድ ቤት ቀርበው ነበር። ሁለተኛ በነዘነበ በሽታ መዝገብ ፍርድ ቤት ቀርበዋል። ሶስተኛ ነ እንዳልካቸው እውነቴ አራተኛ ታደለ ታደለ በቀለ አምስተኛ ተስፋዬ ታደሰን ጨምሮ አምስት መዝገቦች ፍርድ ቤት ቀርበው ነበር። በእነ ዶክተር ወንዶ ሰናሰፋ እንግዲህ ባለፉት እስከ ሚያዝያ 22 ምስክር ለማሰማት ተብሎ ተቀጥሮ የነበረው ተራዝሞ አሁንም ምስክር የማሰማት ሂደት መቀጠሉን ነው መረጃዎች የሚያሳዩት። በአቃቢ ሕግ ምስክሮችን ለመስማት ትናንትና በነበረው ቀጠሮ አቃቢ ሕግ ምስክሮቹን አቅርቧል። ከስሜን ሸዋ መሀል ሜዳ አካባቢ ያመጣቸውን አራት ምስክሮች አቶ ታደሰ በቀለ፣ ወንድሜ ነሸቴ፣ መስፍን ወርቄና ሀብቴ ሽጥላ የግርማ ሽጥላ ታናሽ ወንድምን ጨምሮ ሌሎች ሁለት አቶ አላዩ ወልደ ጻድቅና ሀምሳ አለቃ ጌትዬ ሙላት የተባሉትን ምስክሮች አምጥቶ አሰምቷል። ምስክሮቹ የግርማ ሽጥላ አሟሟት ግድያ ላይ በተመለከተ የሚያውቁትን ነገር ስለማስረዳታቸው እንዲሁም ደግሞ ከነዚህ ውስጥ ሶስቱ በወቅቱ በጥቃቱ ሲፈጸም አብረው እንደነበሩና ጥቃት ደርሶባቸው እንደነበረ ለፍርድ ቤቱ ተናግረዋል። ሀብቴ ሽጥላይ የሚባለው የግርማ ሽጥላ ዋታናሽ ወንድም ደግሞ ጥቃቱ ከተፈጸመ በኋላ ወደ ቦታው የደረሰ መሆኑንና ጥቃቱ ሲፈጸም የተመለከተው ነገር እንደሌለ፣ ሆኖም ግን ከዛ ቀደም ብሎ ማህበራዊ ሚዲያ ላይ የነበረውን አጠቃላይ የልዩ ኃይል መፍረስ እና ዘመቻዎችን ይከታተል እንደነበር ነው ለፍርድ ቤቱ እያስረዳው ሌላው እነ ዘነበ ሽታ ደግሞ ለብይን ነው ተቀጥሮ የነበረው ከታህሳስ ጀምሮ በተደጋጋሚ በክሳቸው ላይ ብይን ለመስጠት በተደጋጋሚ የተመላለሱ ነው የሚገኙት ትላንትም ብይን አልተሰጠም መዝገቡ ለሌላ ተለዋጭ ቀጠሮ ለግንቦት 11 2017 ተቀጥሯል ተብሏል ሶስተኛ እነ እንዳልካቸው እነቴ ናቸው እነሱም ዋስትና ጉዳይ ብይን ለመስጠት ነበር ትናንትና ፍርድ ቤት ቀርበው የነበሩት ፍርድ ቤቱ ክርክር ካዳመጠ በኋላ ዋስትናውን ውድቅ አድርጎ ዋስትና አልፈቀደም ተለዋጭ ቀጠሮ ለግንቦት 14 ተሰጥቷል ተብሏል። ሌላው ታደለ በቀለ ተስፋ የታደሰ በተናጠል ፍርድ ቤት ቀርበው ለግንቦት 4 እና ለግንቦት 26 ተከታታይ ጊዜ አቀጠሮ ተሰጥቶባቸዋል ተብሏል። የፍርድ ቤት መረጃዎች እነዚህን ነው የሚመስሉት። ወደ ሌሎች መረጃዎች ስንሄድ ወደ በነገራችን ላይ በዛሬ ሁለት ዛሬ ሚያዚያ ሰላሳ በፍርድ ቤት መረጃዎች አቶ ዮሐንስ ባያሎ እና አቶ ክርስቲያን ታደለ አቤቱታና ክስ ያቀረቡበት የጋዜጠኛ ስዩም ተሾመ የሚዲያ ተንታኝ ነው እሱ ዛሬ ፖሊስ ይዞ ለአራተኛ ቀን ፍርድ ቤት እንዲያቀርብ ትእዛዝ የተሰጠው ለዛሬ ነው። ዛሬ ፍርድ ቤት ይቀርባል አያቀርብም፣ ወይስ ፖሊስ እንደተለመደው አላገኘትም የሚል ምላሽ ይሰጥ ይሆን ወይ የሚለው ነው። ባለፈው በነበረው የፍርድ ቤት ክርክር እሱን ይዞ ማቅረብ እንዴት አልተቻለም በሚል ተከሳሾች ባቀረቡት አቤቱታ ፍርድ ቤቱም ጉዳዩ ከአቅሞ ላይ ስለሆነና የፍትህ ስርዓቱ እየሞተ ስለመሆኑ ማሳያ ነው። ይህንን ጉዳይ ከዚህ በኋላ ፍርድ ቤት ለማቅረብ የተከሳሾችን የፍርድ ቤቱ ጉዳይን የሚል ምላሽ መሰጠቱ ይታወቃል። ዛሬ ሲቀርብ ይሆን አብረን የምናየው የሚሆነው። በሌላ መረጃ ሰዓታችን ይመለስበት ይሆናል። ወደ አማራ ክልል የግንባር መረጃዎች ስንሄድ ወደ ዳንግላና አካባቢው ትላንትናው ዕለት በዳንግላ ከተማ ወታደራዊ ማሰልጠኛ ወደ ወታደራዊ ማሰልጠኛ ተጭነው ሲጓጓዙ የነበሩ ታዳጊዎች እንዳመልጡ ተደርገዋል ተብሏል የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር ከተለያዩ ቦታዎች የመጡ ታዳጊዎች ሚያዚያ 29 2017 በዳንግላ ከተማ ማስለቀቁንና ወደ ማሰልጠኛ ጣቢያ ሳይሄዱ ወደ ፋኖ እንዲቀላቀሉ ስለማድረጉ ገልጿል በልዩ ዘመቻ ነው ልጆቹን እንዳመልጡ የተደረገው የሚለው የፋኖ መግለጫ ከሚያዚያ 1 እስከ 2017 እንግዲህ በተለያዩ አካባቢዎች የተደረጉ ወታደራዊ አፈሳዎች ሰለባ የነበሩ እድሜያቸው ውትድርና ያልደረሱ ታዳጊዎች ነው። ከተለያዩ ዞኖች ተሰብስበው ወደ ወታደር ማሰልጠኛ ሲሄዱ እንዲያመልጡ ያደረኩት ብለዋል። ቁጥራቸው ወደ ሀያ አንድ ይደርሳል የተባሉት እንደዚሁ አሁን በፋኖ ጋር በፋኖ እጅ ይገኛሉ የተባለው ከወታደራዊ ያፈሳና ከዚሁ ከጅምላ አስገዳጅ ወታደራዊ ምልመላ ጋር በተያያዘ እንግዲህ ከሚያዚያ አንድ ጀምሮ እስከ ዛሬ ሚያዚያ ሰላሳ ድረስ በተለያዩ አካባቢዎች በአማራ ክልልና በኦሮሚያ ክልል በዋናነት አፈሳዎች ሲደረጉ ነው የዋሉት። አፈሳው በተለያዩ የህብረተሰብ ክፍሎች ላይ የተፈጸመው ሙሽሮች ታፍሰዋል። የቆሎ ተማሪዎች ታፍሰዋል። ካህናት ታፍሰዋል። ተማሪዎች በትምህርት ቤት ታፍሰዋል። ተፈናቃዮች በስደተኛ መጠለያ ጣቢያ የሚገኙ ታፍሰዋል። የጉልበትና የጠን ሰራተኞች በሚቆሙባቸው ቦታዎች ታፍሰዋል። በተለያዩ መንገድ የስራ እድል ፈጠራ ተመቻችቶላችኋል የተባሉ ወጣቶች ለስራና እድል ፈጠራ ወደ መንግስት ቢሮዎች ባመሩበት ወቅት የስራ እድል ያለው መከላከያ ነው በሚል ተገደው እንዲሄዱ ተደርገዋል። ያው ይሄ በተከታታይ ዘገባ ላይ እየቀረበ ነው። ይህንም በተመለከተ እድሜያቸው ያልደረሱ ህጻናት መከላከያ እየመለመለ ነው የሚለው ጉዳይ መነጋገሪያ ከሆነ በኋላ ባለፈው የመከላከያ ቃል አቀባይ ኮሎኔል ጌትነት ዳነ በጉዳዩ ላይ ማብራሪያ ሰጥቷል። እኛ በእድሜያቸው የደረሱትና በመስፈርቶች መሰረት ነው እየመለመል ነው ቢሉም አሁንም የአስራ ሁለት አመት ታዳጊዎች ጨምሮ እየተመለመሉ ስለመሆናቸው መረጃዎች ያሳያሉ። ወደ ሜጫ ስንሄድ ሜጫ ዳጊ ትምህርት ቤት በሰፈረ መንግስት ኃይ ላይ ድንገተኛ ጥቃት ተፈጽሟል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ በፈጸመው ድንገተኛ ጥቃት በትምህርት ቤቱ ላይ ሰፍሮ የነበረ መንግስት ኃይ ላይ የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ይህንን ተከትሎ መከላከያ ከትምህርት ቤቱ ወጥቶ በለተሰነዘረበት ጥቃት በተለያዩ ቦታዎች ያዳፍኝ ጥቃትና ያጸፋ ተኩስ ከፍቶ ነበር ተብሏል። መከላከያ ወደ ተለያዩ ተራራማና መኖሪያ መንደሮች አካባቢ በተኮሰው ተኩስ የደረሰው ጉዳት እንደዚሁ እዚህ ላይም አልታወቀም ነው እየተባለው ወደ ማዕከላዊ ጎንደር ስንሄድ ማዕከላዊ ጎንደር ትናንትና እንግዲህ በበለሳ በተለያዩ አካባቢዎች ውጊያዎች ሲደረጉ ነበር። በአምስት ቦታዎች ላይ በተለይ በለሳ ሃይባ ሻካ ተብሎ የሚጠራ ቦታ ደንጎራ እንዲሁም ደግሞ ሐሙሲት ወርጋጅ ተብሎ በሚጠሩት ነው። ወደ ኪንፋስ በገላ መውጫ እንደዚሁ ውጊያዎች ሲደረጉ ነው የዋሉት። በእነዚህ ውጊያዎች እንግዲህ በአንድ ወረዳ አምስት ቦታዎች ላይ የነበረው ውጊያ በተመለከተ ትናንት ዝርዝር መረጃ አድርሻቸዋለሁ። በዚሁ ትናንትና ከሳብ በኋላ በነበረው በዚሁ ከበለሳ ወደ ማክሰኝት በነበረው ቀጠና የዞኑ የጸጥታ ኃላፊ ላይ ጥቃት ተሰንዝሯል ተብሏል። የማዕከላዊ ጎንደር የዞኑ ምክትል የጸጥታ ኃላፊ ላይ ከአርባዬ ወደ ማክሰኝት እንቅስቃሴ ላይ በነበረበት ወቅት በተከፈተ ድንገተኛ ጥቃት የአጃቢ የነበሩ የጸጥታ ኃይሎች ተገድለዋል። ተሽከርካሪው ላይ ጉዳት ደርሶበታል። የዞኑ ምክትል የጸጥታ ኃላፊ ግን የደረሰበት ጉዳት የለም ነው እየተባለው። በዚህ በጀባ ላይ ከነበሩት ውስጥ የሚሊሻ አድማ ብተና አባላት ግን ሙትና ቆስለኛ ሆነዋል ተብሏል። በዚሁ ወደ ደቡብ ጎንደር ሊቦ ከምከም ስልመታ ሚካኤል ደብር ተብሎ በሚጠራው ቦታ በመጋዘን ውስጥ የነበረ የአፈር ማዳበሪያ ተቃጥሏል ተብሏል በመንግስት የጸጥታ ሰዎች። በተመሳሳይ በርካታ የንግድ ቤቶች፣ ሸቀጣሸቀጥ፣ መጠጥ ቤቶች፣ ግሮሰሪዎች እንደዚሁ ተዘርፈዋል ተብሏል በመንግስት የጸጥታ ሰዎች በዚህ ከተማ የመንግስት የጸጥታ ኃይሎች ተመልሰው ከገቡ በኋላ ይህንን እያደረጉት ለበርካታ ወራት ይህን አካባቢ ፋኖ ይዞት የነበረ ቦታ ስለነበረ ከፋኖ ጋር ግንኙነት አላችሁ በሚል ነው ይህንን እያደረጉት። በመጋዘን ውስጥ የነበረ የአፈር ማዳበሪያ ግን ለምን እንደተቃጠለ የታወቀ ነገር የለም። ሴቶችም እንደዚሁ ተደፍረዋል የሚል መረጃ ወጥተዋል። ህገወጥ መንገድ ማዳበሪያ አከማችተዋል የተባሉ ሰዎች ናቸው ማዳበሪያቸው የተቃጠለባቸው የሚል አንድ ሌላ መረጃ ቢወጣም ይሄ ግን በተለያዩ መንገድ አሁን የማዳበሪያ ወቅት ነው፣ ለአርሶ አደሮች የሚያመጣው ጉዳት ቀላል አይደለም በሚል እንደዚሁ ተገቢነት የሌለው ተግባር እንደሆነ የሚያወግዙም አሉ። ወደ ምስራቅ ጎጃም መርጦ ለማርያም ስንሄድ መርጦ ለማርያም ከተማ በድንገተኛ ጥቃት አንድ የሚልሻ አስተባባሪ መገደሉ ተገልጿል። የአማራ ፋኖ ጎጃም ዘጠነኛ ክፍለጦር ሳሙኤል አወቀ ለጦር አባይ ሸለቆ ብርጌድ በመርጦ ለማርያም ከተማ ከሰዓት በኋላ የሚሊሻ አስተባባሪ ስምሪት የመረጃ የነበረና እንደዚሁ ከመንግስት ዋና ዋና የጸጥታ ሰዎች ጋር በመገናኘት በፋኖ ቀጠናዎች ላይ መረጃዎችን ያሰራጭ የነበረ እንዲሁም የሚሊሻ ይመራ የነበረ ሰው ላይ በተፈጸመ ድንገተኛ ጥቃት ተገድሏል ተብሏል። የተገድለው ሚያዝያ 2217 ከሰዓት በኋላ መርጦ ለማርያም ከተማ ሴንትራል እየተባለ በሚጠራው የከተማዋ ማዕከላዊ አካባቢ እንደሆነ ለዚሁ መረጃው ጨምሮ ገልጿል። ወደ ሰሜን ወሎ ራያ ዓላማጣ የሚወስደን መረጃ ላስከተል። ወደ ሰሜን ወሎ በዓላማጣ ከተማ አሁን የሕወሓት ታጣቂዎች አዲስ ቢሮዎችን ለመክፈት እንቅስቃሴዎችን እያደረጉ ይገኛሉ። ህዝቡ ግን በተቃውሞ ቢሮዎች እንዳይከፍቱ አድርጓቸዋል። ላለፉት ሦስት ቀናት የነበረው ግብ ግብ የሚሄነው የአማራ ክልል በአካባቢው አስተዳደር በነበረበት ጊዜ ዘርግቶት በነበረው መዋቅር የአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ ዞን የሚሉ መታወቂያ ታፔላዎችን እንዲሁም ደግሞ ጽሁፎችን ለማውደም እና ለማጥፋት የተደረገው እንቅስቃሴ በህዝቡ ጥረት ከሽፏል ነው የተባለው። ዓላማጣ ከተማ በአማራ ብሔራዊ ክልላዊ መንግስት ዓላማጣ ከተማ የሚለውንም ታፔላዎች ለማጥፋት የተደረገው እንቅስቃሴ ያው አልተሳካም። በትላንትና ዕለትም ተጨማሪ ቢሮ ለመክፈት የህወሓት ታጣቂዎች ያደረጉት እንቅስቃሴ አልተሳካም። ቢሮ ሊከፍቱበት የነበረው ከንቲባ ቢሮ ጎን በሚገኘው ሃንድቦል እየተባለ በሚጠራው ወይ ደግሞ የእጅ ኳስ ሜዳ አካባቢ አዲስ ቢሮ ለመክፈት የህወሓት ታጣቂዎች ያደረጉት ሙከራ አልተሳካም ተብሏል። ጀኔራል ታደሰ ወረደ ወደ ስልጣን ከመጣ በኋላ በራያ አካባቢ ያለው እንቅስቃሴ ወደ ሙሉ ጦርነት የመግባት እንቅስቃሴ ነው የሚመስለው። አሁን በአካባቢ የሚገኘውን ፌዴራል ፖሊስንም መከላከያንም መስማት አቁመዋል። ሙሉ በሙሉ በራሳቸው የጸጥታ ስምሪት ነው በአካባቢ እየተንቀሳቀሱ ያሉት። ይሄ ደግሞ የደቡብ አፍሪካውን የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እየተጣሰ ስለመሆኑ ማሳያ ነው ሲሉ የራያ ዓላማጣ የመረጃ ምንጮች ገልጸዋል። በዚሁ ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ በብርሃነ ገብረ ክርስቶስ ተብሎ የሚታወቀው የህወሀት የማህበራዊ ሚዲያ መረጃዎችን የሚያሰራጭ ወይም ደግሞ አክቲቪስት እና ተጽዕኖ ፈጣሪ ሰው ታስረዋል የተባለው አይደር ሆስፒታል አካባቢ በሚገኝ ፖሊስ ጣቢያ ነው እየታሰረው። ይሄ ስርዓት ይህንን እስር በተመለከተ ጉዳዩ መነጋገሪያ ሆኗል። ብርሃነ ገብረ ክርስቶስ ለምንድን ነው እየታሰረው የሚለው ጉዳይ መነጋገሪያ የሆነው ከፋሲካ በዓል በፊት እንዲሁ የኤርትራ መንግስት የቅርብ ሰው ከሆነው የማህበራዊ ሚዲያ አንቂ ጋር በዛላምበሳ ከተማ ተነገ ተገናኝተው ተነጋግረዋል ነው የተባለው። የኤርትራው የመንግስት የማህበራዊ ሚዲያ የመንግስት ቅርብ ሰው የሆነው አወል ሰይድ ባሰራጫቸው መረጃዎች ትግራይ ምጽዋን የምጽዋ ወደን በመጠቀም የምርት ገቢና ወጪዎቿን መጠቀም ትችላለች። ይህም ለትግራይ ተፈቅዷል። በትግራይ ከበባ ውስጥ ስለሆነ ሰብአዊ እርዳታዎችን በዚህ በኩል እንዲያገኙ ሰብአዊ ውሳኔዎችን ወስንናል ሲል ባለፈው እንደዚሁ በማህበራዊ ሚዲያው ላይ መረጃዎችን ማሰራጨቱ ይታወቃል። ከአውል ሰይድ ጋር ተገናኝቷል የተባለው ብርሃነ ገብረ ክርስቶስ መታሰርን በተመለከተ እስሩ በፌደራል ፖሊስ የተፈጸመ ነው የሚል መረጃ አለ። አይደለም በጊዜያዊ አስተዳደሩ የተፈጸመ ነው የሚልም አለ። ከዚህ ቀደም ብሎ ደግሞ በብርሃነ ገብረ ክርስቶስ ላይ የግድያ ሙከራ አዲግራት ከተማ ላይ ተደርጎበት ነበር ተብሏል። በተለይ ሀራ መሬት ወይም ደግሞ ነፃ መሬት ላይ የተንቀሳቀሱ ነው የሚባሉ ኃይሎች ናቸው። ይህን ግድያ አቀነባብረው አዲግራት ላይ የቦምብ ፍንዳታ ማድረሱበት የነበረው ተብሏል። ይህንን በተመለከተ አሁን የህወሓት የህወሓት የሆኑ ሚዲያዎች ይህንን ሰው ለፌዴራል ፖሊስ ለፌዴራል መንግስቱ የእነ ጄኔራል ታደሠ ወረደ አሳልፈው የሚሰጡ ከሆነ ጄኔራል ታደሠ ወረደ የአብይ ተላላኪ ነው፣ ጉዳዩም ወደፊት አደጋ የሚያመጣ ነው። በማንኛውም ጊዜ እነ ሌሎቹንም የህዋት ሰዎች አሳልፋችሁ ስጡን ቢባሉ አሳልፈው ሊሰጡ ይችላሉ። ስለዚህ ይሄ ጉዳይ ተቀባይነት የለውም በሚል ተላልፎ እንዳይሰጥ ጥሪ እያደረጉ ነው የሚገኙት። እንግዲህ ይሄ ጉዳይ የሁለቱ አክቲቪስቶች መገናኘት ሳይሆን ከዛ ከፍ ያለ ፖለቲካዊ ትርጉም ተሰጥቶት ከኤርትራ መንግስት ጋር የሚገናኙ የህዋት ባለስልጣናትና ወታደራዊ መሪዎች አሉ ከሚለው ጉዳይ ጋር የተያያዘ ነው። ይሄ ደግሞ እንግዲህ ፌደራል መንግስቱ የአለ ፌደራል መንግስቱ ፍቃድ የተደረገ ግንኙነት ነው በሚል የፌዴራል መንግስቱ ሰውየውን ይፈልገዋል ነው እየተባለው። እንግዲህ ወደፊት የሚሆነውን ደግሞ እየተከታተል ወደ እናንተ የማደርስ ይሆናል። ወደ አምባሰል ስንሄድ ወደ ደቡብ ወሎ አምባሰል ዙሪያ ተጨማሪ ወታደራዊ እንቅስቃሴዎች አሉ ተብሏል። ዛሬ ማለዳ እንኳ ስድስት ተሽከርካሪዎች ወታደሮችን ጭነውና የቡድን መሳሪያዎችን ይዘው ወደ አምባሰል ተራራ ስለመግባታቸውና ስለመጠጋታቸው የአካባቢው የዓይን እማኞች ይህንን ገልጸዋል። ሌላው መረጃ ወደ ፓዊ መተከል የሚወስደን ነው። በፓዊ መንደር በተለያዩ መንደሮች ልጆቻችሁ ፋኖ ናቸው የተባሉ በርካታ ሰዎች ታስረው ተወስደዋል። እንዲሁም ደግሞ ቤታችሁ ይፈተሻል በሚልም እንደዚሁ ወከባ፣ ድብደባ የተፈጸመባቸው በርካቶች ናቸው ተብሏል። በመተከል ካለው ከዚህ ልጆቻችሁ ፋኖ ናቸው ከሚለው እንቅስቃሴ ባሻገር መሳሪያ የታጠቁ አርሶ አደሮች አማራ ተወላጆች ትጥቅ መፍታት አለባቸው በሚል የቤኒሻንጉል የአካባቢ የጸጥታ ኃይሉ ከመከላከያ ጋር በመነጋገር እያደረጉ ያለው እንቅስቃሴ አደገኛ ውጤት ነው የሚኖረው ሲሉ የመረጃ ምንጮቹ ገልጸዋል። ፋኖ ናቸው በሚል አርሶ አደሮች ካሁን በፊት ያስመዘገቡትን መሳሪያና ራሳቸውን ለመጠበቅ የሚጠቀሙበትን የእጅ መሳሪያ ለመንጠቅ በዚህ አጋጣሚ የሚደረገው እንቅስቃሴ በመተከል ተመሳሳይ እልቂት ሊያመጣ ይችላል። ከአሁን በፊት በመተከል እንግዲህ በተደጋጋሚ በነበረው የማፈናቀል ጭፍጨፋ፣ ከመቶ ሰባ ሺህ በላይ የአማራ ተወላጆች ተፈናቅለዋል፣ ተገድለዋል፣ ተሰደዋል፣ አካባቢያቸውን ለቀው እንደሄዱ ተደርጓል። ከፍተኛ የሆነ ሰባዊ ግፍ ነው የተፈጸመው። ምናልባት በነገራችን ላይ በአስክሬን በዶዘር ጭምር ቀብሮ የተፈጸመበት ቦታ መተከል ነው። ስለዚህ በዚህ አካባቢ የሚገኙ አርሶ አደሮችን ትጥቅ ማስፈታት ምን ሊያመጣ እንደሚችል ግልጽ ነው ይላሉ የመረጃ ምንጮቹ። የሐኪሞቹን የተመለከተውን መረጃ ላስከትል በሐኪሞቹ አደባባይና የተቃውሞ ጥያቄያቸው ለሶስተኛ ቀን ቀጥሏል። ዛሬም እንግዲህ ባለፉት ከሶስት ቀናት በፊት የተጀመረው ተቃውሞ ዛሬም በተለያዩ የሕክምና ተቋማት የሚሰሩ ሐኪሞች ድምፃቸውን እያሰሙ ነው የሚገኙት። የሕክምና ማህበሩ ለሐኪሞቹ ጥያቄ ድጋፍ ማድረጉን ተከትሎ በሁሉም ቦታ ያሉ ሐኪሞች አሁን በቡድንም ተደራጅተው ጥያቄዎቻቸውን እያቀረቡ ይገኛሉ። የኢትዮጵያ የሕክምና ባለሙያዎች ማህበር ትላንትና ባወጣው መግለጫ የሀኪሞቹን ጥያቄ እንደሚደግፍ የሀኪሞቹ ጥያቄ ወቅታዊ ምላሽ ሊሰጠው የሚገባ መሆኑን ችላ የሚባል ከሆነ ደግሞ ወደፊት የበለጠ የስራ ማቆም አድማን ጨምሮ የተለያዩ እርምጃዎችን ሀኪሞቹ ሊወስዱ እንደሚችሉ እንግዲህ ፍንጭ የሰጠበትን መግለጫ ከአሰራጭ በኋላ ሀኪሞቹ በተለያዩ ቦታዎች ሰልፎችን የአደባባይ ጥያቄዎችን በማህበራዊ ሚዲያ በማያሰራጫቸው ቡድን መልእክቶች እያስተላለፉ ነው የሚገኙት። የጊዜ ገደብም ሰጥተዋል። በአምስት ቀናት ውስጥ መንግስት ምላሽ የማይሰጥ ከሆነ ሀኪሞቹ በሚቀጥሉት አምስት ቀናት በኋላ የስራ ማቆም አድማ እንደሚያደርጉ ነው እየገለጹ የሚገኙት። ይህንን የሀኪሞቹን ተቃውሞ በተመለከተ በብልጽግና በኩል ከፍተኛ ድንጋጤ ተፈጥሯል ነው የተባለው። ይሄ ወደ ህዝባዊ የከተማ የሰልፍ አደባባይ ጥያቄዎች ሊዛመት ይችላል ስለዚህ በየአዲስ አበባ በሚገኙ የሕክምና ተቋማት ውስጥ በጥበቃዎች አማካኝነት በሐኪሞቹ የሰው ኃይል አስተዳደሮቹ ጉዳዩን እንዲቆጣጠሩ የሚል መመሪያ ተላልፏል ተብሏል። ይሄ ወደ ህዝብ ከገባ ተቃውሞ ሰልፉ በቀላሉ የምንቆጣጠረው አይደለም በሚል የአዲስ አበባ ጭምር ከፍተኛ ጥንቃቄ እንዲደረግ የሚል ሰላምና ደህንነት እንዲሁም ደግሞ ከብሔራዊ መረጃና ደህንነት መልእክት ተላልፏል ነው የተባለው። በዚህ ውስጥ እንቅስቃሴ ያደርጋሉ የተባሉ ሐኪሞችን በቁጥጥር ስር መዋል አለባቸው የሚል አቅጣጫ ተሰጥቷል ተብሏል። እንግዲህ ይህንን በተመለከተም እንደዚሁ ሌሎች ከአሁን በፊት ማህበራዊ ሚዲያዎችን ለህዝባዊ ተቃውሞ ሲያንቀሳቅሱ የነበሩ ማህበራዊ ሚዲያ ተጽዕኖ ፈጣሪ ሰዎች ጉዳዩን አጀንዳ አድርገው አደረጃጀት ሰርተው ነው ይህንን ያቀጣጠሉት የሚል ግምገማም አለ። ከዛ በፊት እንግዲህ የሐኪሞቹ ጥያቄ እንደሚመለስ በጤና ጥበቃ ሚኒስቴር በኩል በብሔራዊ ሚዲያዎች ምላሽ መሰጠት አለበት ይህንን ሊያረጋግጥ የሚችል አቅጣጫም ተሰጥቷል ተብሏል እስካሁን ከዚህ ጋር በተያያዘ ሰልፉን ለማክሸፍ ወይም ደግሞ ጥያቄያቸውን በትክክል ለመመለስ ከልብ የመነጨ እንቅስቃሴ ግን ሲደረግ አልታየም ወደ ሌሎች መረጃዎች እቀጥላለሁ ወደ ሌሎች መረጃዎች ስቀጥል ፕሬዚዳንት አጽቀ ሥላሴ ሞስኮ ገብተዋል ተብሏል የሩሲያ የሰማንያኛ ዓመት የድል መታሰቢያ በዓል ላይ ለመገኘት ወደ ሞስኮ ከገቡት በርካታ የአፍሪካ መሪዎች መካከል የፕሬዝዳንት አጽቀታ ፕሬዝዳንት አያጽቀ ሥላሴ ይገኙበታል ተብሏል። ከፕሬዝዳንት አያጽቀ ሥላሴ ባሻገር የብሪክስ እየተባሉ የሚጠሩት ሀገራት መሪዎች ሞስኮ ገብተዋል። ይህንን የሩሲያ የድል በዓል የምታከብረው ከዩክሬን ጋር ሶስተኛ ዓመቱን በዘለቀው ጦርነት ውስጥ ሆና ነው። ይህንን በዓል ግን በተለያዩ የሩሲያን ተጽዕኖ ለማሳየት ፑቲን የተኩስ አቁምም ጭምር ያወጁበት ቀን ነው። ለዚህ እንግዲህ ሩሲያ የገቡት በርካታ የአፍሪካ መሪዎች የቻይናውን ጨምሮ በርካታ የአፍሪካ መሪዎች ወደ ሩሲያ ገብተዋል። ወደ ጎረቤት ሀገራት የአፍሪካ ቀንድ መረጃዎች ስንሄድ ወደ ሱዳን የሚወስድን መረጃ ነው የምናስከትለው። በፖርት ሱዳን ለአራተኛ ጊዜ የተፈጸመው ድሮን ጥቃት በተመለከተ የአውሮፓ ህብረት አውግዟል። ጦርነቱ የሚያባብስ የህዝብን መከራና ግፍ የሚጨምር አዲስ የጦርነትና የሚስፋፋ ግጭት ነው ሲል ነው የገለጸው። የአውሮፓ ህብረት እንግዲህ የፈጥኖ ደራሽ አጋር በተባለችው አረብ ኤሚሬትስ አማካይነት ከቀይ ባህር ካሉ ወታደራዊ ማዘዣዎቿ በተከታታይ ለአራት ቀናት በፖርት ሱዳን በተፈጸመው የድሮን ጥቃት የአየር ማረፊያ ወድሟል፣ የነዳጅ ዲፖ ተቃጥለዋል፣ የመሳሪያና የትጥቅ መጋዘኖች እንደዚሁ እንዲወድሙ መደረጋቸውን ነው መረጃዎች የሚያሳዩ። በትላንትና ዕለት የሱዳን ጦር በጸረ ድሮን ሶስት ድሮኖችን እንደዚሁ መጥቶ ስለመጣሉም እንደዚሁ መረጃዎች ወጥተዋል። ከዚህ ይሄ ከሆነ በኋላ ግን የሱዳንና የአረብ ኤሚሬትስ ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንደተቋረጠ የሱዳን መንግስት ገልጿል። በዚህ ጦርነት ውስጥ በቀጣይ እየተሳተፈች መሳሪያ ጦር መሳሪያ እንዲሁም ደግሞ ቅጥረኛ ወታደሮችን እያቀረበች የሱዳንን እልቂትና ጦርነት እያባባሰ ያለችው አረብ ኤሚሬትስ ነች በሚል ነው። በዚሁ በቀይ ባህር ቀጠና የእስራኤል የየመን አየር ማረፊያ ሰናን አየር ማረፊያ በጀቶች ደብድባለች። ትናንትና በተፈጸመው የአየር ድብደባ ከባድ ጥቃት ደርሷል። በአየር ማረፊያው ላይ አውሮፕላኖች ተቃጥለዋል፣ ንጹሐንም ህይወታቸው አልፏል። እስካሁን ድረስ አራት ሰዎች ህይወታቸው ሲያልፍ ስምንት የሚሆኑ በጽኑ ቆስለዋል ነው የተባለው። ሰና ያለው የአየር በረራ ሙሉ በሙሉ ቁሟል። ሰሞኑን በዓለም አቀፍ ደረጃ ባሉ የአየር ጥቃቶች ምክንያት በርካታ መስመሮች የዓለም አቀፍ የአየር በረራዎችን አቋርጠዋል። በዚህም ፓኪስታን፣ በህንድና በፓኪስታን መካከል ባለው ጦርነት ምክንያት የመን፣ በእስራኤል ድብደባ ምክንያት የየመኑ ሰና አየር ማረፊያ አገልግሎቱን አቋርጧል። እንዲሁም ደግሞ ፖርት ሱዳን በተከታታይ በተፈጸመበት ድብደባ እና የሱዳን ጊዜያዊ መንግስት መቀመጫ የነበረው ፖርት ሱዳን የአየር በረራዎችን አቋርጠዋል። ይህ እንግዲህ ከአለም አቀፍ አንጻር ያሉ መረጃዎች ናቸው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላቸው በእጅጉ አመሰግናለሁ። በመግቢያ እንዳልኩት ግን ማህበራዊ ሚዲያ በአማራ ትግል ውስጥ፣ በቅድመ ለውጥ፣ በድህረ ለውጥ፣ አሁን በህሉና ትግል ውስጥ ያሉት አዎንታዊ እና አሉታዊ ጥቅሞች ምንድን ናቸው በሚለው ላይ ራሳችሁም ውይይት እንድታደርጉ እንድትገመግሙት፣ እድው ደግሞ የግምገማ ውጤቶችና ሀሳብ አሳይት ካላችሁ ብታደርሱ ይመልሽ ወደ እናንተ የማደርሰው ይሆናል። ስለተከታተላችሁን ያመሰግናለሁ። መልካም ጊዜ።